ፈልጋለሁ ዛሬ እንግዲህ በአረብ ቤት ስንሰራ አረቦቹ ጋር ተወዳጅ ሰራተኛ እንድንሆን የሚያደርገን ነገር ላካፍላችሁ ፈልጋለሁ ማለት ነው። በመጀመሪያ ያው እንግዲህ ሰራተኛ ሁነን ስንሄድ በስራ መስካችን ስንሰማራ አዲስ ቤት ስንሰራ ማለት ስንሄድ ማለት ነው ፈገግታ ነው እንግዲህ መጀመሪያ ፈገግታ ነው፣ ፈገግ ማለት አለብን ፈገግ ስንል ያው እንግዲህ የሰላም ምልክት ነው። እንግዲህ ሰዎቹ ጋር መግባቢያ ፈገግታ ራ ፈገግ ስትል ያው እንግዲህ የደስታ ምልክት ስለሆነ እኛን የሚያይን ሰውን ደስ ይለዋል፣ እነሱም ፈገግ ይላሉ ማለት ነው፣ እኛን ሲያዩ ማለት ነው። በተረፈ በሁለተኛ ንጽህና ነው። ንጽህና የግል ንጽህናችሁን ራሳችሁን መጠበቅ ንጹህ መሆን ስራ ጥዋት ተነሳችሁ ሻወር ወስዳችሁ ንጹህ ሆናችሁ ወደ ስራችሁ መሰማራት። ስራችሁንም ከጨረሳችሁ በኋላ ላበት ስለምንሆን ሽታ ስለምናመጣ ገላችሁን ታጥባችሁ፣ ሁለተኛ ወደ ምሳም ስራ ይሁን ወደ ሌላ ስራ መሰማራት ማለት ነው። እና ንጽህናችሁን መጠበቅ በቃ ማለት አሁን ሁሉንም እያልኩ አይደለም። አንዳንድ ሰው ማይታጠቡ አሉ እና። ንጹህ መሆን እራሳችንን በቃ ራሳችንን ንጹህ ሆነን መቅረብ በስራችን ማለት ነው። በሶስተኛ ደግሞ እንግዲህ ተግባቢ መሆን፣ ከአረቦቹ ጋር ግብብነት መፍጠር። በቃ ግብብነት ስል ያው በቃ ግብብነት መፍጠር መስማማት፣ ባለው ነገር እነሱ በሚያወሩት ነገር መግባባት፣ ከነሱ ጋር ፍቅር መሆን፣ እሽነትን መልመድ፣ ትዕግስተኛ መሆን፣ መታገስ፣ በሚያዙን ነገር እሺ እሺ እሺ ማለት የምንሰራውንም የማንሰራውንም እሺ ስንላቸው እነሱ የበለቀ እኛን እንዲወዱን እንዲደሰቱ እናደርጋቸዋለን ማለት ነው። ከዛ በተረፈ ደግሞ ስራችንን ደግሞ በአግባቡ መስራት በቃ አሁን ለምሳሌ ስራ አዲስ ስራ ሲሄደን ማለት ነው። የሆነ ስራ ሲያዙን ይሄን ይሄን ሰርተሽ ጠብቂኝ፣ ይሄን ይሄን አድርገሽ ጠብቂኝ ብለውን ያ ያሉንን ነገር ሳንሰራ ስንቆይ የእኛ ስራ እየተበላሸ ነው ማለት ነው እንዲጠሩ ምን እናደርጋለን ማለት ነው። ስራ ማንኛውም ስራ ስንሄድ ካዘዙን ይሄን ይሄን ስሩ ብለው ካዘዙን በኋላ እኛ በራሳችን በታማኝነት ስራችንን ጠፍፍ አርገን በስነ ስርዓት መስራት፣ ከዛ እነዚህ ሰዎች በእኛ ላይ እንግዲህ በቃ መተማመንን ያሳድራሉ ማለት ነው። ራሳችን አስበን አንዴ ከነገሩሽ አንዴ ካሳዩሽ ማለት ነው። ሁላችንም አንዴ ካሳዩሽ ለምሳሌ እንደዚህ ነው፣ ዛሬ ይሄን ይሄን ታዘጃለሽ፣ ነገ ደግሞ ይሄን ይሄን ታዘጃለሽ። ፕሮግራም ከሰጡ ያንን ፕሮግራም ይዘን ሁል ጊዜ በተከታታይ በዛ እነሱ በሚሉ ነገር መስራት ማለት ነው። እነሱን ማስደሰት ማለትም እለት በእለት ያው ይሄን አርጊ ይሄን አርጊ እያሉ ለእኛም እንደ ጭቅጭቅ መስሎ እንዳይታይ ለእነሱም ደግሞ ሁልጊዜ እየነገርኳት የማትረዳ አይነት ስሜት እንዳይሰማቸው፣ አንዴ ከተነገረን በዛ በተነገረው ነገር ሁልጊዜ ጠንቅቀን መስራት፣ ማወቅ፣ ማጽዳት፣ በስነ ስርዓት ከልባችን ሆነን መስራት ከዛ እኛን ሊያከብሩ ሊወዱ ይችላሉ ማለት ነው። በሶስተኛ ደረጃ በራስ መተማመን መኖር አለበት። በራስ መተማመን ስል እንግዲህ አንዳንዴ አዲስ ስንሆን እንፈራለን። ሁላችንም ያለፍንበት ስለሆነ ማለት ነው። አዲስ ስራ ስንሄድ እንሸማቀቃለን። ሰዎቹን እስከምንለምድ በጣም ነው የምንፈራው፣ ያስፈራል እና ግን መፍራት እንዳለ ሆኖ ግን በቃ በራሳችሁ መተማመን። በቃ ለስራ እስከወጣን ድረስ የሚገባንን ነገር ማድረግ ቁርሳችን በአግባቡ መብላት፣ ምሳችንን በአግባቡ መብላት፣ ውሃችንን መጠጣት፣ ራሳችንን መጠበቅ፣ ለራሳችን ጊዜ መስጠት ማለት ስራችንን ጨርሰን ራሳችንን መንከባከብ ያኔ፣ ፀጉራችንን ይሁን ግላችንን ይሁን ልብሳችንን ይሁን ሁሉ ነገር ንጹህ መሆን ንጹህ መሆን ንጹህ ሆነን መገኘት፣ የምግብ ሰዓታችንን በአግባቡ መመገብ፣ በቃ ምሳችን፣ ቁርሳችን። ይሄ ነገር ትበያለች፣ ተጠጫለች፣ አይ አይ እያልን ከምንሰቀቅ መብላት የምንችለውን ነገር ከሆነ አዎ ብላለሁ፣ ጠጣለሁ፣ ይሄን እፈልጋለሁ፣ ይሄን አልፈልግም፣ የምንፈልገውን ነገር መውሰድ። በቃ ዩሊንታ እንዲይዘን ማድረግ የለብንም። ያው እኛ ነርሶች ዩሊንታ በጣም ያጠቃናል። ዩሊንታ ከአርቢት አይሰራም። በቃ ምክንያቱም ዩሊንታ ካደረግን እንታመማለን። በሰዓት ካልበላን በሰዓት ካልጠጣን በሽታ ላይ ነው የምንወድቀው። ከዛ እኛንን የምንጎዳው ጤነኛ ሰው ያመጣሉ፣ እኛ እንወጣለን ማለት ነው። ስለዚህ ያ ከመሆኑ በፊት እራሳችሁን መጠበቅ ማለት ነው። ከዛ ደግሞ እንግዲህ ያው ተግባቢነትን ብያችኋለሁ። ንጽህና፣ ያው ፈገግታ፣ ታማኝነት ታማኝነት መኖር አለበት። ታማኝነት ወሳኝ ነገር ነው። ያው በስራችን በጣም ታማኝ መሆን አለብን። በጽዳትም ብንሄድ ልጅ በመያዝም ብንሄድ አሁን ለልጆቻቸው አደራ ትተውም ከሄዱ ማለት ነው ልጆቻቸውን ልክ እንደ ልጆቻችን አድርገን በስነ ስርዓት ይዘን በእምነት ከጠበቅናቸው የበለጠ እኛን እንዲወዱን እናደርጋለን። ምክንያቱ ች በልጆቻቸው አይደራደሩም። ልጆቻቸውን በአግባቡ መያዝ ታማኝነት መኖር የሰው ልጅ ያው እዚህ ሀገር መምታት አይቻልም። መምታት አይደለም መገልመጥ አይቻልም። ግን አንዳንድ ሰው በቃ የግዴለሽነት መገናመጥ ምናምን ማለት ምክንያቱም ልጆች እዚህ ሀገር በጣም እንትን ስለሚሉ ማለት ነው ያው ያናድዳሉ። ያናድዱም ግን ያንን ንዴት መቆጣጠር የእኛ ፈንታ ነው ማለት ነው። ትዕግስት እንዲኖረን ግዴታ ነው። መታገስ እሺነትን መለን መታገስን እሺ ብለን ማለፍ እያጠፉ እየደፉ ብናይ ራሱ ፈገግ ብለን ማለፍ። ምክንያቱም እንጀራችን እስከሆነ ድረስ በትዕግስት ማለፍ አለብን ማለት ነው። ልጆቻችንን ስንወድ ደግሞ የበለጠ እነሱ እኛን እንዲወዱን እያደረግን ነው ማለት ነው። እና ይሄን ካደረግንላችሁ ይሄን የዘረዘርኩላችሁ ሁሉ ነገር ካደረጋችሁ አረቦች በጣም ያከቧችኋል፣ ይወዷችኋል በቃ ተከባብራችሁ ነው የምትኖሩት። ያው ሰው ይወደኛል አይባልም፣ ግን ለስራችን በቃ ያ የምንሰራው ስራ ቋሚ ስራ እንዲ ቢሆንልን እናደርጋለን ማለት ነው። አሁን ይሄን ሁሉ የምነግራችሁ ያው እኔ ከራሴ ካሳለፍኩት ነው። እንግዲህ እኔ እዚህ ሀገር ብዙ ዓመቴ ነው፣ ብዙ ነገር አይቻለሁም። ያው አላነሰኝም ማለት ነው፣ ብዙ ጊዜ ነው እና በጣም ብዙ ብዙ ብዙ ብዙ ነገር ተምሬያለሁ ማለት ነው እና አሁን የመጣችሁ ትንሽ እህቶቼ ከኔ በታች ያላችሁ በጣም ትንንሽ ልጆች ያላችሁ የመጣችሁትን ለእናንተ የሚጠቅም በሚል ግምት ነው ይሄን ያቀረብኩት። ትልልቆች ከኔ በላይ የሆናችሁ ይሄን ሀገር የምታቁ ብዙ አመት የተቀመጣችሁ እናንተን ያው አይመለከትም ለማለት ፈልጌ ነው። አዲስ ለመጡ ግን ይጠቅማቸዋል በሚል ሀሳብ ነው እና ጠንካራ ሁኑ። የምትሰሩትን ገንዘብ ደግሞ በአግባቡ ገንዘብ በአግባቡ ተጠቀሙ። ፕሮግራም አውጡ ገንዘብ እየያዛችሁን አጠቃቀማችሁን በአግባቡ ተጠቀሙ ነው የምለው። እንግዲህ እንደ ሀሳብ ነው ያቀረብኩላችሁ። እንግዲህ ለዚህ ቻናል አዲስ የሆናችሁ ይሄን ቻናልን ሰብስክራይብ ላይ ሼር እንድታደርጉልኝ ከወዲሁ በአክብሮት ጠይቃለሁ። አመሰግናለሁ። ሰላማችሁ ብዙ ስት ይበልል ሰላም